ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችው? ይህ ያሮስ ነው። አዘጋጅና አቅራቢው ወንድማችሁ እኔ ልዑል መብራቱ ነኝ። በቀጥታ እንግዲህ ወደ መረጃችን አመራ አለሁኝ ከዚህ ከምስራቅ አርሲ ሀገረ ስብከት ጋር የተገናኘውን መረጃ ባስደምጥ ደስ ያሰኘኛል። እውነት ለመናገር ምስራቅ አርሲ ሀገረ ስብከት ላይ እንደምናስታውሰው ከ2015 አካባቢ ጀምሮ 2016ና 2017 ያሳለፍነው ዓመት አሁን ደግሞ 2018 እጅግ አሳዛኝ የሆኑ ዜናዎች ስንሰማበት የነበረበት ሀገረ ስብከት ነው። በርካታ አባቶቻችን ሰማዕት የሆኑበት በርካታ ካህናትን ያጣንበት ምእመናንን ያጣንበት ስፍራ ነው ምስራቅ አርሲ በተለይ ሽርካ ላይ ብዙዎቻቸውን ስም የምታውቁ ይመስለኛል። በተደጋጋሚነት ብዙ ጥፋቶች፣ ብዙ አደጋዎች፣ ብዙ ጉዳቶች በቅድስት ቤተ ክርስቲያናችን ላይ የተሰሙ ይገኛሉ። የሀገረ ስብከቱ ሊቃነ ጳጳስ ሲሆኑት ብጹዕ አቡነ ያሬድ ነበሩ። ነገር ግን አንዳችም መግለጫ አልሰጠም። እርግጥ የዛሬ ዓመት በነበረው የቅዱስ ሲኖዶስ ምልአተ ጉባኤ ወረሃ ግንቦት ላይ ማለት ነው በነበረው ወደ 281 ሰማዕትነትን ተቀብለዋል ብሎ መግለጫ ሰጥቶ ነበር ሀገረ ስብከቱ ግን ከዛ በኋላ እንግዲህ በጣም ከአንድ ቤተሰብ እንኳን ብዙዎቹ ሰማዕትነትን ተቀብለዋል። ብዙ አሳዛኝ ነገሮች ተደምጦ ተሰምቶበታል። ብዙዎቹ በሰማዕትነት ያለፉበት ሀገረ ስብከት ነው። እንደምናውቀው ሞት የማይለይበት የደም መሬት አኬልዳማ የሆነ ስፍራ ነው ምስራቅ አርሲ። ታዲያ በአሁኑ በቀረበው ሪፖርት ትንሽ አዝነናል፣ ተክዘናል፣ እውነት ለመናገር ምክንያቱም ሁለት ብቻ አባቶች ናቸው በማለት ነው ያለፉት። በጣም ነው የሚያዝ ነው። ምክንያቱም የሀገረ ስብከቱ ሊቀ ጳጳስ እንኳን ወደዛ ሄደዋል ብለን ለማለት እንኳን እስኪ ከብደን ድረስ ብዙ ጊዜ አይሄዱ። ምእመናን መከራ ውስጥ ናቸው፣ ተፈናቅለዋል። ብዙዎቹ አረጋውያን እንኳን ሳይቀር በመኪና ይታገታሉ። በአንድ ወቅት እንዳውም ታቦተጉን በባለ ጥምቀቱ ማለት ነው ታቦተጉን ይዘው እየሄዱ በነበረበት ጊዜ መቶ መጥተው ሊያጠቋቸው ሲሉ ታቦቱ ፈልሶ ወይም ተሰዶ ሌላ ቦታ ነው ከመጣበት መንበር ወጥቶ ወደ ሌላኛው ደብር ነው ሄዶ ያደረው እና በዚህ ልክ ያለ ሀገረ ስብከት ግን እልባት ሳይሰጥበት ጠንካራ ስራ ሳይሰራበት የቀረበው ሪፖርት ግን ሁለት አባቶች ብቻ የሚል ሆኗል። ሰማዕትነታቸው እንኳን ሪፖርቱ የረሳቸው ሰማዕታት በማለት ብዙዎቹ ተናግሯል። እና በጣም ያሳዝን ነው ግን ምንም ማድረግ አንችልም። ማስደመጥ ግድ ስለሆነብን እናስደምጣለን ሪፖርቱን እንዲሁም ሌሎቹ ሪፖርቶች ቀርበዋል። እኔ ደግሞ ከወደድኳቸው በጣም ከደስ ካሉኝ ደግሞ የወላይታ ሀገረ ስብከት በጣም በጣም ሀሴት ተሞልቼበት ከሰማሁት መካከል የወላይታ ሀገረ ስብከት ሪፖርት ነው። ስለዚህ የወላይታ ሀገረ ስብከት ሪፖርትን አያዬ አሰማችኋለሁም። ከተሰሙት ሁሉ ማህበረ ቅዱሳንም በነገራችን ላይ በጣም በጣም ደስ የሚያሰኝ ነገር በማህበሩ በኩል ተሰርቷል። እሱንም እናደምጥንም የሆነው ላይክና ሼር አድርጉ ቪዲዮን ላጋራላቸው ቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዛክሱም ወጨጌ ዘመንበረ ተክለሃይማኖት፣ ብፁዕ አቡነ ሳይሮስ የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ መስኪያ ዞናል መድኃኔዓለም ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በመንበረ ፓትሪያርክ ጠቅላይ ጽህፈት ቤት የማህበራት ምዝገባ ክትትልና ቁጥጥር የቅርሳቅርስና ስና ቤተ መዘክር የደቡብ ምስራቅ ትግራይ ራያ ሀገረ ስብከት ሊቀጳጳስ፣ ብፁዋን አበው ሊቃነ ጳጳሳት የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያና የድርጅት ኃላፊዎች፣ የየሀገረ ስብከቱ ስራ አስኪያጆች፣ ክቡራን የዚህ ጉባኤ ተሳታፊዎች አርሲ ሀገረ ስብከት በ26 ወረዳ ቤተ ክህነት ጽህፈት ቤቶች ስር በሚገኝ ዘጠኝ ገዳማት 431 አድባራትና 180 የገጠር አብያተ ክርስቲያናት በድምሩ 620 አጥቢያዎች በብፁዕ አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽፈት ቤት ሰበካ ጉባኤ ማዳራጃ መምሪያ የአርሲ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቅርብ ክትትል መመሪያና ጸሎት እየታገዘ የሚመራ በሀገረ ስብከቱ የየክፍል ኃላፊዎች ልዩ ልዩ ሰራተኞች በወረዳ ቤተ ክህነት ጽፈት ቤቶች የስራ ኃላፊዎች በገዳማትና አድባራት አስተዳዳሪዎች በአጥቢያ ሊቃውንት ካህናትና የሰበካ ጉባኤ አባላት በመላው ምእመናን ምእመናት ትጋት በበጀት አመቱ ውጤታማ ተግባር ተከናውኗል። በሀገረ ስብከታችን በተወሰኑ ወረዳዎች በማይታወቁ ግለሰቦች በሚፈጸም ጥቃት ምእመናን ቀያቸውን ጥለው የተሰደዱና እንዲሁም ሀብት ንብረታቸው የተዘረፉ ሲሆን ባለፉት አራት ተከታታይ አመታት በተለይ ለቅድስት ቤተ ክርስቲያናችን ሁለንተናዊ ያስተዋጽኦ ሲያደርጉ የነበሩ ክርስቲያኖች ጥቃት ደርሶባቸዋል። በቅርቡ በሮቤ ወረዳ በተለያየ ጊዜና ቦታ ሁለት ካህናት በግፍ ቢገደሉም አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን፣ ሌሎቹም በሕግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ። በዚህ አጋጣሚ የክልላችን መንግስትና የዞናችንን አስተዳደር ካህኑን ጨምሮ በተለያዩ ወረዳዎች የሰው ሕይወት ባጠፉና ንብረት ባወደሙ ግለሰቦች ላይ ለወሰደው እርምጃ በዚህ ታላቅ ጉባኤ ፊት ባርሲ የሀገረ ስብከት ስም ምስጋናችንን እናቀርባለን። ይሁን እንጂ በሀገረ ስብከታችን በዚህ ሁሉ ፈተና ውስጥ ሆኖ የቅዱስ ሲኖዶስ ውሳኔንና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት መመሪያን ለማስተግበር ከፍተኛ ጥረት በማድረግ ውጤታማ ተግባር ተከናውኗል። ሰበካ ጉባኤ፣ መልካም አስተዳደር፣ ስብከተ ወንጌል፣ ሰንበት ትምህርት ቤት፣ ገዳማት፣ መንፈሳዊ አብነትና ዘመናዊ ትምህርት ቤቶች ቅርሳቅርስን በተመለከተ እንዲሁም በበጀት ዓመቱ በሀገረ ስብከታችን የተከናወኑ መንፈሳዊ፣ ማህበራዊ በርካታ ተግባራት ዝርዝር ቀደም ብለን ለሰበካ ጉባኤ ማደራጃ መምሪያ የላክን ሲሆን ለዚህ ጉባኤ ግን አጠር በማድረግ ጥቂቱን አቀርባለሁ። ብፁዕ አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ ጉባኤ ማደራጃ መምሪያና የአርሲ ሀገር ስብከት ሊቀ ጳጳስ በ2017 ዓ.ም በበጀት ዓመት በርካታ መንፈሳዊ ማህበራዊ ተግባራት አከናውነዋል። እንደሚታወቀው ብፁዕነታቸው የሰሯቸው ስራዎች፣ ያስመዘገቧቸው ውጤቶች በሚዲያ እንዲተላለፍ የሁላችን ፍላጎት ቢሆንም ነገር ግን ሁላችሁም እንደምታውቁት ስራዎቻቸውን በተግባር ብቻ እንዲገለጽ የሚፈልጉ ብዙ ከመናገር ብዙ መስራት የሚወዱ ነገሮችን በሰከነ በተረጋጋ ሁኔታ መረዳት የሚፈልጉ ተናግረው የማይጠገቡ በዝምታ ውስጥ ብቻ ሆነው ስራ መስራት የሚፈልጉ አባት መሆናቸው ለሁሉም ግልጽ ነው። በእርግጥ ያ አገላለጽ ሊመጥናቸው እንደማይችል የመንፈስ ቅዱስ ልጆቻቸው የሆኑ የአርሲ ሀገር ስብከት ሊቃውንት፣ ካህናት፣ ምእመናን ስራዎቻቸው ህያው ምስክሮች ናቸው። የአርሲ ሀገር ስብከት መልክዓ ምድር አቀማመጥና የአየር ጠባይ ለነዋሪዎቿ ምቹ በመሆኑ የብዙ ብሔር ብሄረሰቦች ህዝቦች የብዙሀን ቋንቋ ባለቤት ናት። በተለይም የተከበረው የኦሮሞ ብሔረሰብና የክልሉን ቋንቋ ማለትም የአፋን ኦሮሞ የሚናገሩ በርካታ ምእመናን በመኖራቸው ይህንን ታሳቢ በማድረግ ብፁነታቸው በብፁነታቸው መመሪያ ሰጭነት የቅርብ ክትትል በዚህ አጭር ጽሁፍ በሀገረ ስብከታችን የሰሩት ተግባራት ዘርዝረን ማቅረብ ባንችልም ከብዙ በጥቂቱ እንደሚከተለው አቀርባለሁ። አንድ የመሰረቷቸው ታላላቅ ገዳማት በመንፈሳዊ አገልግሎት እንዲተጉ፣ በገቢ ራሳቸውን እንዲችሉ፣ በስርዓተ አበው እንዲመሩ አድርገዋል። በሁሉም ገዳሞቻችን ከሀገረ ስብከቱ ጽፈት ቤት ለመምራንና ደቀ መዛሙርቶቻቸው በጀት በመደብ መንፈሳዊዊ አብነት ትምህርት ቤት እንዲጠናከር በማድረግ የአካባቢው ተወላጆች የሆኑ ልጆች ገብተው እንዲማሩ አድርገዋል። ሁለት በሀገረ ስብከቱ በሚገኝ የወረዳ ቤተ አቅራቢነት በቂ መተዳደሪያ መሬት ኖሯቸው በወረዳ አስተዳደርና በሚመለከታቸው የመንግስት ባለስልጣናት ጸድቆና እውቅና ተሰጥቷቸው የይዞታ ባለቤት የሆኑ በ2017 ዓ ም ብቻ ከ21 በላይ አዳዲስ አብያተ ክርስቲያናት የመሰረት ድንጋይ ተቀምጦላቸዋል። ሶስት ብፁዕነታቸው መንበረ ጵጵስና ጂ ፕላስ ፎር በተጠና መልኩ ለማሰራት ባቀዱት መሰረት መንፈሳዊ ባዛር በማዘጋጀት ከ30 ሚሊየን ብር በላይ ገቢ ማግኘት ተችሏል። የቋንቋ አገልግሎት በተመለከተ ብፁዕነታቸው ትኩረት ሰጥተውበት ከሰሯቸው በርካታ ስራዎች መካከል የሚከተሉት ጥቂቶቹ ናቸው። የቋንቋ ተናጋሪዎች በአገረ ስብከቱ በክፍል ኃላፊ ደረጃና ልዩ ልዩ የስራ መደብ እንዲሁም የየወረዳ ቤተ ክህነት ኃላፊና ጸሐፊ በመሆን እየሰሩ ሲሆን በአጥቢያ ደረጃም አስተዳዳሪ፣ መርጌታ፣ የሰበካ ጉባኤ ቋሚ ጸሐፊና ሰባኪያን ወንጌል በቅስናና በድቁና መደብ ተቀጥረው ምእመናንን በማገልገል ላይ በመሆኑ ወደፊትም ይህንን አጠናክረ የምንቀጥል ሆኖ ሌሎች አገልጋዮችም እንደ ችሎታቸው የትምህርት ማስረጃቸውና ዶኩመንታቸው ታይቶ በኦሮምኛ ቋንቋ ታሳቢ ባደረገ መልኩ በወረዳ ና በአጥቢያ ደረጃ ተመድበው እንዲያገለግሉ እንዲደረግ ብፁዕነታቸው መመሪያ ሰጥተዋል። በዚሁ መሰረት በ2017 ዓ ም በአሰላ ከተማ በሚገኙ አድባራት አምስት የኦሮምኛ ቋንቋ ሰባኪያነ ወንጌል የመደብን ሲሆን በሀገረ ስብከት ጽፈት ቤትም የቋንቋ ባለቤት የሆኑ ተጨማሪ ሁለት የክፍል ኃላፊ ና አንድ የስብከተ ወንጌል ጸሐፊ መድበን በስራ ላይ ሲሆኑ በሌሎች ወረዳ ከተሞች የሚገኙ ታላላቅ አድባራት አስራ አንድ የቋንቋ ተናጋሪ የሆኑ ሰባኪያን ወንጌል መድበን በአገልግሎት ላይ ይገኛሉ። ቀደም ሲል የአካባቢ ተወላጆችና የኦሮምኛ ቋንቋ ተናጋሪ የሆኑ የሆኑትን በቅዱስ ስላሴ እንዲሁም በቅዱስ ጳውሎስ መንፈሳዊ ኮሌጅ በዞሃያ መረ ብርሃን ቅዱስ ገብርኤል ስራ አመራር ኮሌጅና በሌሎች ማህበራት ካህናት ማሰልጠኛ ገብተው እንዲማሩ ሲደረግ በርካቶቹም በሀገረ ስብከታችን የተለያዩ ወረዳዎች ልዩ ልዩ የአገልግሎት ዘርፍ ተሰማርተው በመስራት ላይ ይገኛሉ። ከዚሁ ጋር የአካባቢ ተወላጆች ባለን የአብነት ትምህርት ቤት ገብተው እንዲማሩ በየዓመቱ በሚሰጠው ኮርስም ተሳታፊ እንዲሆን ሲደረግ በአፋን ኦሮሞ ሰባካን ወንጌል በማሰልጠን ወደ የመጡበት አጥቢያ ተመልሰዋል። በስተ መጨረሻም የ2017 ዓ ም ሀገረ ስብከታችን ከሚገኙ አጥቢያ ሰበካ ጉባኤ የተሰበሰበ የመንበረ ፓትርያርክ ጠቅላላ 35% ድርሻ በ2016 5 ሚሊዮን 372515 በ2017 ዓ.ም 6 ሚሊዮን 76424 ከ7 በብልጫ 7319158 የያዘውን የመንበረ ፓትርያርክ ጠቅላይ ጽህፈት ቤት ሞዴል 64 የተቆረጠበትን ብፁዕ አባታችን ለብፁዕ ጠቅላይ ስራ አስኪያጅ እንዲሰጡልኝ በታላቅ ትህትና እጠይቃለሁ። ብፁዕ ጠቅላይ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ልዩ ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች በምስራቅ ሸዋ አገረ ስብከት በ2017 ዓ.ም የተከናወኑትን የስራ ክንውኖች ሪፖርት ከዚህ እንደሚከተለው አቀርባለሁ። በምስራቅ ሸዋ አገረ ስብከት አስራ ሁለት ወረዳዎች አራት መቶ ሀያ ሶስት አብያተ ክርስቲያናት የሚገኙ ሲሆን እነርሱም አስራ አምስት ገዳማት፣ አንድ መቶ አምስት አድባራት፣ ሶስት መቶ ሶስት የገጠር አብያተ ክርስቲያናት ናቸው። ሀገረ ስብከታችን በአርባ ሁለተኛው አጠቃላይ ሰበካ መንፈሳዊ ጉባኤ የተላለፉ ውሳኔዎችን ለመተግበር ባቀደው መሰረት በስሩ ባሉ ወረዳዎችና አጥቢያ አብያተ ክርስቲያናት አመርቂ ተግባራትን አከናውነዋል። የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሐዋርያዊ ጉዞን በተመለከተ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የዝዋይ መረ ብርሃን ቅዱስ ገብርኤል ገዳምና የካህናት ማሰልጠኛ የስራ አመራር ኮሌጅ የበላይ ኃላፊ በተደረገላቸው ጥሪ መሰረት ግንቦት 15 ቀን 2017 ዓ.ም ምህረት ለብዙ አመታት ስትታነጽ የነበረችውን የአዳማ ደብረገነት ቅድስት ኪዳነ ምህረት ህንጻ ቤተክርስቲያንን ለመመረቅ ከብጹዓን አበው ልቃነ ጳጳሳት ጋራ አዳማ ከተማ ፈጣን መንገድ መውጫት ሲደርሱ የአገረ ስብከቱ የስራ ኃላፊዎች፣ የአዳማ ከተማ አድባራትና ገዳማት አስተዳዳሪዎች፣ ካህናትና ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት አባላት፣ የመንግስት አካላት፣ አባ ገዳዎችና ሀደ ሲንቄዎች እንዲሁም የአዳማ ከተማ ነዋሪዎች ወጥተው የክብር አቀባበል አድርጎላቸዋል። ቅዱስነታቸው ጥግ ድርብ በለበሱ ካህናት ታጅበው ወደ አዲሱ ህንጻ ቤተ ክርስቲያን ገብተው ስርዓተ ቡራኬውን ከፈጸሙ በኋላ በዓሉን ለማክበር ለተሰበሰቡት ምእመናን እንኳን ደስ አላችሁ፣ ይህንን ታላቅ ህንጻ ሰርታችሁ በእኛ እንዲመረቅ በማድረጋችሁ ልጆቻችን እግዚአብሔር ይባርካችሁ ካሉ በኋላ ብፁዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ባቀረቡት ማሳሰቢያ መሰረት ከዛሬ ጀምሮ ደብሩ ካቴድራል ተብሎ እንዲጠራ ተፈቅዶላቸዋል በማለት ለምእመናን አብስረው በቀጣይ በካቴድራሉ ሊሰሩ ለታቀዱ ዘርፈ ብዙ ልማት ስራዎች የመሰረት ድንጋይ አኑሮ የስራው መመሪያ በመስጠት አባታዊ ቡራኬና ቃለ ምዕዳን ሰጥተዋል። የ የብፁዕ አባታችን አቡነ ጎርጎሪዎስ ሐዋርያዊ ጉዞን በተመለከተ ብፁዕ አባታችን አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በበጀት ዓመቱ በየወረዳው ቤተ ክህነት ስር በሚገኙት አድባራትና ገዳማት እየተገኙ በቅዱስ ሲኖዶስ ተወስኖ በስራ ላይ እንዲውሉ የተወሰኑ ውሳኔዎችና የተላለፉ መመሪያዎች በስራ እንዲተረጎሙ የቃለ አዋዲው መመሪያ ተግባራዊ እንዲደረግ በማድረግ ለምዕመናኑ ቃለ ምዕዳን ሰጥተዋል። እንዲሁም በየቀኑ ከብፁዕነታቸው መመሪያ ለመቀበል ስራ ለመጠየቅ ከየ አካባቢው ለሚመጡት አገልጋይ ካህናትና ባለጉዳዮች ባለመሰልቸት ባለመታከት እያስተናገዱ ለጥያቄያቸው መፍትሄ ሰጥተዋል። በቢሮዋቸው በርካታ ስራዎችን አከናውነዋል። በ2017 ዓ ም አምስት አብያተ ክርስቲያናት ግንባታቸው ተጠናቀው በብፁነታቸው ተባርኮ ቅዳሴ ቤታቸው ተከብረዋል። በበጀት አመቱ ብፁነታቸው ለ163 ዲያቆናት የቅስና ማዕረግ ለ ሺ ሶስት መቶ ስልሳ ስድስት የአብነት ተማሪዎች የድቁና ማድረግ በድምሩ ለ ሺ አምስት መቶ ሀያ ዘጠኝ አገልጋዮች ስልጣነ ክነት ሰጥተዋል። በ ሺ አስራ ስምንት አመተ ምረት ለሚሰሩ ሀያ አምስት የልማት ስራዎች በየአጥቢያ አብያተ ክርስቲያናት ተገኝተው የመሰር ድንጋይ አስቀምጠዋል። ብፁነታቸው በተለያየ ምክንያት የተዘጉ አብያተ ክርስቲያናት ተከፍተው አገልግሎት እንዲሰጡ ጉዳዩ ከሚመለከታቸው አካላት ጋራ በመነጋገር ከ18 በላይ አብያተ ክርስቲያናት ተከፍተው በአካባቢ ቋንቋ የሚያገለግሉ የሚያስተምሩ አገልጋይ ካህናት ተመድቦላቸዋል። ለምሳሌ ያህል ቀደም ሲል በጸጥታ ምክንያት ተዘግቶ የነበረው የሶደር የፈለገ ሰላም መድኃኔዓለም ገዳም አሁን ላይ በአካባቢው አንጻራዊ ሰላም በመስፈኑ በብፁዕነታቸው ከአካባቢው ማህበረሰብ ከተወጣጡ አባገዳዎች ሀረሲንቄዎችና የሀገር ሽማግሌዎች ጋራ ምክክር በማድረግ ገዳሙ ተከፍቶ አገልግሎት እንዲሰጥ ከማድረጋቸውን ባሻገር በገዳሙ በአካል ተገኝቶ ምእመናንን አጽናንተዋል። የአብነት ትምህርት ቤትንና ዘመናዊ ትምህርት ቤትን ማጠናከርም በተመለከተ የአብነት ትምህርት ቤት ለቀጣይ ቤተ ክርስቲያን አገልግሎት ዋነኛው ቁልፍ በመሆኑ በየአድባራቱና በየገዳማቱ የሚገኙ የአብነት ትምህርት ቤት የአብነት ትምህርት ቤቶቻችን መንፈሳዊ ትምህርት የአብነት መምራን ወንበር ዘርግተው እንዲያስተምሩ በአገረ ስብከቱ ትምህርት ክፍል በኩል በትምህርት ክፍል በኩል ብርቱ ቁጥጥርና ክትትል ተደርጓል። በበጀት ዓመቱ ትምህርታቸው አጠናቅቀው ለተመረቁት ተማሪዎች አገረ ስብከቱ ከሌሎች ደቅ ቅድሚያ በ በመስጠት የስራ ምደባ አድርጎላቸዋል። እንዲሁም ዓለማችን ዛሬ ከደረሰች የደረሰችበት የቴክኖሎጂ ርቀት በዘመናዊ ትምህርት በመሆኑ ከሀገረ ስብከቱ ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ያሉት ዘመናዊ ትምህርት ቤቶች እንዲጠናከሩና ና እንዲስፋፉ ከፍተኛ ጥረት ተደርጓል። አገልግሎት ላይ ካሉት ዘመናዊ ትምህርት ቤቶች በተጨማሪ በዘንድሮ ዓመት የምግራ መጥምቀ መለኮት ቅዱስ ዮሐንስ ና ቅድስት አርሴማ ካቴድራል አጸደ ህጻናት ትምህርት ቤት ከብቱ በማስተማር ላይ ይገኛል። ስብከተ ወንጌል ማስፋፋትን በተመለከተ ጌታችን መዳንታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ፣ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ወንጌልን አስተምሩ ብሎ ባዘዘው መሰረት በሀገረ ስብከታችን በበየት ዓመቱ በየዕለቱ ከሚከናወኑት የሰርክ ጉበያት በተጨማሪ ሳምንታዊ፣ ወራዊና አመታዊ ክብረ በዓላትን ምክንያት አድርገው ለሚሰበሰቡት ምእመናን ከምሰጠው ትምህርት ትምህርተ ወንጌል ባሻገር በመንበረ ጵጵስና ርዕሰ ከተማ በየወረዳው ቤተ ክህነት ባሉ የመስቀል አደባባይ ባሉት ጊዜ ሁለት ጊዜ በአጠቃላይ አራት ሺ ዘጠኝ መቶ አርባ ስድስት የስብከተ ወንጌል ጉባኤ ተካሂዷል። በተካሂደውም ጉባኤ ከተለያዩ ቤተ እምነቶች አንድ ሺህ ስልሳ ሶስት ሰዎች ወደ እናት ቤተ ክርስቲያን ተመልሰዋል። ለጠቅላይ ቤተ ክህነት ሁሉንም ዘርዝረን አቅርበናል። አሁን ሰዓቱ ስላለቀብኝ ወደ መጨረሻው ላይ ወደ ፐርሰንቱ ይሄዳለሁኝ። በ2017 ዓ በሰው ሰራሽና በተፈጥሮ አደጋ ያጋጠሙን ችግሮችን በመቋቋም ዘርፈ ብዙ የልማት ስራዎች የተሰሩ ሲሆን በበጀት አመቱ ወደ መንበር ፓትራሪክ ጽህፈት ቤት የላግነው 35 ፐርሰንት ከዚህ እንደሚከተለው እናቀርባለን። በ2016 ዓ ምት በበጀት አመቱ ገቢ ለመንበር ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የላግነው 35 ፐርሰንት 26 ሚሊዮን 293990 ከ77 ሲሆን በ2017 ዓ ምት ለጠቅላይ ቤተ ክህነት የላግነው ብር 35 ፐርሰንት 35 ሚሊየን አራት አንድ ነው። በ2016 ጋር የዘመኑ ፐርሰንት ሲነጻጸር የብር 9 ሚሊዮን 144307 ከ94 ብልጫ ሳይቷል። ይህንን ፐርሰንት ለመደብር ፓትራሪክ ገቢ ያደረግንበትን የባንክ ስልብ ብፁ አባታችን አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ለክቡ ለብፁዕ ጠቅላይ ስራ አስኪያጅ እንዲያስረክቡልኝ በታላቅ ትህትና እጠይቃለሁ። ውድና ክቡራት ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ጉልበት እንዲኖረው ላይክ ሼር በማድረግ ትብብር አጋርነታችን በማሳየት ከጎናችን ቆሙ። ኦርቶዶክሳዊ መረጃዎችን እናቀርብላቸዋለን። ያሮስ የእናንተም የኛም